መስቀላችን ደርሷል። ወላሂ ዳንጌሳ እንበላለን። ጎረቤቶቻችን ወላሂ ዳንጌሳ እንዳያንስ ምናምን ርጋ። የአህባሽ ፍሬዎች የመውሊድ ውጤቶች ይህን ይመስላሉ። ቢስሚላህ ወሰላም አላ ሰላ ረሱሊላህ አ ሳቢ ወመንዋላ። የተከበራቸው ወንድምናቶች አሰላም አለይኩም ወረሕመቱላህ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 እስከ ቪዲዮችን ፍጻሜ ድረስ አብራችሁን ሆኖ፣ እስከዛ ኮሜንት እንዲሁን ደግሞ ላይክ በማድረግ የመለቃቸውን ቪዲዮዎች ቫይራል እንዲወጡ የበኩላችሁን አስተዋጽኦ እንድታበረክቱ በአክብሮ ተጠይቃለሁ። እስቲ ይህን ወንድማችን ምን እንደሚያደርግ እንመልከት። ዳይ ወደሱ ቢ ዲዲላ ያው መስቀላችን ደርሷል። ወላይ ዳንጌሳን በላለን፣ ዘጭ ጎረቤቶቻችን፣ ወላይ ዳንጌሳን እንዳያንስሽ እቅብ ምናም ፏ አድርጋችሁ ማማተሙት ፏ አድርጋችሁ ነው መቅረብ ያለበት። ዳመራ ደሞ ነገ ያበራሉ። ምቻቶ በቃ መስቀል ነው። ፋፋ በሉ። ገጠር የገባችውን በሰላም ግቡ። እንግዲህ በሚያሳዝን ሁኔታ መስቀል የዓለማት ፈጣሪ በክርስቲያኖች አስተሳሰብ በሴት ማፀን ተወልዶ ከዛ በኋላ የተሰቀለበትን መስቀል ኃይላችን ነው፣ ቤዛችን ነው ብለው ሲያከብሩ ጊዜ ለመስቀላችን እንኳን አደረሰን ከዛ ክትፎ ምናምን ቅቤ ከዛ ገጠር ሄዱ ምናምን ነገር ይላል። ወናው ዝብላ ይህን ልጅ ምን አይነት ልጅ ነው ስንል ይህን ቪዲዮ ተመልከቱት። አልሐምዱሊላ መውሊዳችንም በሰላም አክብረናል። አልሐምዱሊላ አምናም አክብረናል፣ አሁንም አክብረናል፣ ወደፊትም እናከብራለን። አላህ ካለ ጀነትም እናከብራለን። እንግዲህ ይህ ልጅ ማለት እንደተመለከታችሁት መውሊድ ላይ እንዲህ እያለ የነበረ ግለሰብ ነው። መውሊድ ላይ ሂድማ ላይ የሚሰራ ግለሰብ ነው። የመውሊድ ውጤቶች ባጭሩ ይህን ይመስላል። በተጨማሪ ይህን ደግሞ ተመልከቱት። አዘናል። አሁን እንዲህ አይነትን ድርጊት ባዕድ አምልኮ፣ ምክንያቱም ከእስልምና ውጭ ያሉ ነገራቶች በአጠቃላይ ለእኛ ለሙስሊሞች ምንድን ነው? ባዕድ አምልኮ። እንዲሁም ደግሞ ክርስትና፣ በክርስትና መነጽር እስልምና ባዕድ አምልኮ ነው ብለው ነው የሚያስቡት። ስለዚህ ይህን ድርጊት ምን የሚሉት ነው? ባላህ ላይ አጋሩ ባላህ ላይ ሲያጋሩ ጊዜ እንደፈለጉ ይዝላሉ ማለት ነው። አላህ ይጠብቀን ከእንዲህ አይነት አካሄድ። ይህ ብቻ እኮ አይደለም፣ ወንደ ምናየቶች በተለያዩ ቦታዎች ላይ ቤተክርስቲያን የሚያሰሩ ሰዎች አሉ። ሙፍቲ ከዚህ በፊት ተናግረዋል። የኔ አያት እኔ ራሱ ቤተክርስቲያን አሰርቻለሁ ብሎ በድፍረት እየተናገረ ነበር። ቤተክርስቲያን ለምንድን ነው እንዲህ የሚያሰሩት ስንል የሚያሳዝን ሁኔታ ባድ ሽርክ ካላሁ ውጪ ሰዎች እንዲጣሩ ማለት ይህን ደግሞ ተመልከቱ። እጪ የታቸውን ምን እያደረገች እንደሆነ ኢትዮጵያዊነታችን ነው መገለጫው። ብዙ ነው። የእስልምና እምነት የምትከታይ ልጅ ናት፣ ግን ስላደረግክልን እናመሰግናለን ብላ በአቅሟ የእመቤታችንን ምስል ይዛመታለችና ታመሰግኗት ይገባል። እንግዲህ የማርያም ስዕል ብለው እኛ ማርያም እንወዳታለን፣ እናከፋታለን አላሁ ስብሓነሁ ወተዓላ ከአለማት ሴት የመረጣት ቅድስት የሆነች እናታችን ናት። ነገር ግን በሚያሳዝን ሁኔታ ማርያምን ያየ ሰው የለን ዛሬ ላይ። በሚያሳዝን ሁኔታ ስዕል አድኖ እየተባለ ሙስሊሞች ይህን ነገር ይሰጣሉ ማለት ነው። ለምሳሌ እነዚህና መሰል መጽሐፎች ላይ እንዲሁም ደግሞ እነዚህ መጻፎች ላይ ከትቼ ማሳየት እችላለሁ። በተጨማሪ እንደነዚህ አይነት መጻፎች አሉና በስልዋ ፊት ያልሰገደ ይላል ከቆመበት ይጥፋ ይላል። ስዕል ባጠቃላይ ብን የተቆረጠ እጅ እንደሚቀጥል ምናምን ነገር ይናገራል። እና ሰዎች ይህን ነገር እንዲያምኑ ስዕል አሰርተሽ መስጠትሽ ክርስቲያኖችን መውደድ አይደለም፣ ነገር መረዳዳት የሀገር ፍቅር ሊሆን አይችል። የሀገር ፍቅር ዓለማዊ በሆኑ ጉዳዮች ከማንን ሰው ጋር መልካምን እንዋዋላለን። ከዚህ ውጭ ግን እንዲህ አይነትን ተግባር በአላህ ላይ ማጋራት ስዕል፣ ነቢዩ ዓለይሂ ሰላቱ ወሰላም የከለከሉትን ተግባር ስዕላትን፣ ለዛው ደግሞ ሊሰግዱለት ማለት ነው። አላህ ለጨረቃና ለፀሐይ አትስገዱ ያን ጨረቃና ሰማይ ለፈጠረ አምላክ ስገዱ እያለን አንቺ ግን ሰዎች ስዕልን እንዲሰግዱለት ስዕል እየሰጠች ነው። ከዚህ ተግባርሽ ተመለሽ። አላህ ሱብሓነሁ ወተዓላ ይቅር ይበልሽ ይቅር ይበል። ወደ ቀጣይ ቪዲዮ ስንሻገር እንግዲህ ይህን ትልቅ ሰው ምን እንደሚሉን እንስማቸው። ጫት ተጥቅሟ ጉዳቷ ዓይን ታፈዛለች፣ ጥርስ ታፈልሳለች፣ ምግብ ትዘጋለች ኩርፊያ ታመጣለች፣ ኢስራፍ ታረጋለች፣ ትዳር ታፋታለች፣ ሰነፍ ታደርጋለች። እስቲ አስተያስጡ ለምን ትጠቅማለች ስል ይሰው የውሃብ ይሁን ባላሉኝ እኔ ቅማመት አለው ትንሽ አይደለም አልኳቸው። እንግዲህ እዚህ ጋር ጥሩ ንግግር ነው አደለኝ የተናገሩት። ነገር ግን ጫት ይቻላል ከሚል ሰው የከፋ ንግግር ቀጥለው ይናገራሉ፣ እንስማቸው።

ነጃሳ እንዳይሆን ምን ማድረግ አለበት? በንጽህና ለድዋ መሳሪያ መጠቀም አለባቸው። ጫት እያለ ነው ከራሱ ጋር ክላሽ የሚያደርግን ንግግር እየተናገረ ማለት ነው። ሰዎችን እንደሚያወድም ወጣቶችን የሚያደነዝዝ ከተናገረ በኋላ ቀጥሎ ደግሞ ምንድን ነው ያለው? ሰዎች ሺዎች፣ ትልልቅ ሰዎች ለድዋ መሳሪያነት የሚጠቀሙትን ነገር አንተ በሲጋራ በተለያዩ ነገራቶችን አድርገህ ምን አትበክለው እንጂ በጥሩ ሁኔታ ውዱ አድርገህ ከዛው ፋከሽን ብለህ አላህ አላህ እያልክ ቃም እያለን ነው። አያችሁ ኖርማን ቃሙ የሚል ሰው ይሻላል ያልኳችሁ ለዛ ነው። ምክንያቱም ጫት የድዋ መሳሪያ አድርጎ ድዋና ጫት እያገናኙ ስለሆነ ማለት ነው። ስለዚህ ከዚህ ንግግር ተጠንቀቁ አብዛኞቻችሁ ሀሳቡ ሙሉ በሙሉ ሳሰሙ እንዲህ እንዲህ እያሉና አህባሾች ለዛው አሱና ቲቪ ላይ ምናምን እያላችሁ ነበር። የተናገሩት ይህን ነው። እነሱ ያሳሰባቸው እኔ በጣም የገረመኝ በጣም ያሳዘነኝ ምንድን ነው? እነሱ ያሳዘናቸው ጫት ማንም ሰው መቃሙ ነው። እንዲህ ፍየል ይበላዋል እኮ። ፍየል ይበላዋል። ወጣቶች ይበሉታል። ማንም እስትንጃሳ ያደርግ ናንን በነጃሳ እጁ ናን ትላላ አውዝቢላ ስለዚህ መቃም ያለበት ሰዎች ውዱ አድርገው አላህ ነቢ ነቢ እያሉ የድዋ መሳሪያ አድርገው ወደ አላህ መቃረብ አድርገው ይቃሙት። አላህ ከዚህ ነገር የጠበቀን ወደ ምናቶች ሰው ኖርማል ቢቅም ኖርማል ኦኬ፣ ራሱ ነው የሚጎዳ፣ ግን የድዋ መሳሪያ ያድርገ ስትይ ደሞ አስበው። እስልምና እራስን መውዳት ሌሎችን መውዳት ይከለክላል አይደለ? ዛሬ ላይ በሚያሳዝን ሁኔታ ጨራሽ ጫት ቅጠል እንዴት የድዋ መሳሪያ ሊሆን ይችላል? አላህ ለምንን ጌታችሁ መቀበላችኋለሁ አለ እያለ እሱ ግን እስቲንጃ አድርገ ውዱ አድርገ ምናምን ምን አቃመበት ወናው ዝግላ። አላህ ይጠብቀን። ወንድምና በቀጣይ ቪዲዮ ስንሻገር ሰሞኑ ቲክቶክ ላይ በውስታት ሳዳት ከማ ላይ ትሬንድ ያደረጉት ድምፅ አለ። ድሮ የሰራ ጉ ዛሬ ልናገረው የአዳም ጭቃ ነው እጁን ያጠቆረው ነበር ያሳምረው ሌሎች ሲያቦኩ አቦል ጀበል ግርማለው ለመልኩ እያሉ የአላህን መብት ለፉጡራኖችን አሳልፈው እየሰጡ ነበር። ይህን ነገር ደግሞ የተለያዩ አህባሾች ትሪንድ አድርገው ድምፅ ሳውን ከባግራውንድ አድርገው ያ ላይ እየጨፈሩ ነበር በእነሱ ቤት ሳዳት ላይ ሙድ ያዝን እያሉ ነበር። ነገር ግን በሚያሳዝን ሁኔታ የአላህን የመፍጠርን መብት ላቡል ጀበል ለተባለ ግለሰብ የጀነት ይሁን የጀሃነም ይሁን የማናውቀውን ሰው አሳልፈው ሰጡ። እከሌ በተናጠል የጀነት ነው አንልም። ሙስሊሞች በጠቃላይ የጀነት ናቸው ብለን በጠቅሎ እናስቀምጣለን። ግን በተናጠል ሰንበዴ አንስተን የጀነት ነው አንለም። ይህን ግለሰብ በ20ኛው ወይም በ19ኛው ሴንቸሪ ላይ የነበረ ግለሰብ ነው። አቦልጀበል ማለት ይህን ግለሰብ አላሁ ሱብሃነሁ ተዓላ አዳምን በሁለት እጆቹን ሲፈጥር ጊዜ ጭቃው ደግሞ መላእክቶች ሲያቦኩ ይላሉ። አቦልጀበል ደግሞ ቅርጽን ያሳምር ነበር ይላል። ይህ የኩፍር ንግግር ከእስልምና የሚያወጣ ንግግርን ማለት ነው፣ እንዳረጉት ዛሬ ደግሞ የማሳያችሁ ደግሞ አንድ ሰው ቢቸግረው፣ ጭንቀት ውስጥ ቢገባ ጓዙን ጠቅልሎ ቃጥባሪ መግባት አለበት ከዛስ ሀጃውን በአጠቃላይ ይፈጸምለታል ይላሉ። በማንሙድ እየያዙ በሳል ተነስ፣ ቸገረኝ ብለህ አታውራ ወሬ፣ ጓዝህን ይዘህ ወላሂ ግባ ቃጥባሪ። ቸገረኝ ብለህ አታውራ ወሬ፣ ጓዝህን ይዘህ ግባ ቃጥባሪ። ቃጥባሪ ላይ ምንድን ነው የሚደረገው? አላህ ምስክሬ ነው። ትናንትና አሳይቻቸው ከትናንት ወደ የሰራሁትን ቪዲዮ ተመልከቱ። ካላህ ውጪ ለቀብር ይሰገዳል፣ ካላህ ውጪ መሰዋትን ይቀርባል። ሄጅ አለው ቦታው አቀዋለው፣ በደንብ አቀዋለው። ማናችሁም እኮ ተነስታችሁ እንዲኑ እንዲኑ አትሉኝም ነበርኩበት። አቀዋለው አብሬትና ቃጥባሪ ለምሳሌ አብሬት እዚህ ጋር ቢሆን ተሻግሮ ማዶ ደግሞ ቃጠዋሪ በደንብ ነግር አለው። ሰፈሩ ራሱ ማለት ነው ከአንተ በላይ ያውቀዋለሁ። ስንተች ራሱ ስለነበርንበት ነው። ይህን ነገር በጣም የሚያቃጥለን ማለት ነው ጓዝን ጠቅልሎ መሄድ። ከሶስት መስጊዶች በስተቀር ነቢዩ አለ ሰላቱ ወሰላም ከልክለዋል። ዛሬስ ሀጃህን እንድትፈጽም ቸግረኝ ብለ አታውራ ወሬ ጓዝህን ይዘ ግባ ቃጥባሬ አለ። ሽርክን ሽርክን ለማፈስ ነው የምትገባው ብራዘ እንጂ ችግርህን የሚያስጥልልህ ምንድን ነው? ከአላህ ጋር ስትቃረብ ነው እንጂ ቃጥባሪ ላይ ስትሄድ፣ የሽርክ መናኸሪያ ቦታ እየሄድክ አስረግጬ ነው ምነቀ ከአላህ ውጪ ማለት ነው ለቀብር ትሰግዳለ። ከአላህ ውጪ የልጅ ልጅ ልጅ ልጅ ተብለው የተቀመጡ ግለሰቦች አሉ እዛ ላይ ትገብርላቸዋለህ። ያሳየዋችሁ ቪዲዮ ከዚህ በፊት ከትናንት ወደ የሰራሁትን ቪዲዮ ተመልከቱ። ይገብራሉ። ወላሂ ጠንቋይ። ከዚህ በፊት አባባ ታምራት ምናምን እያንጓለለ መጣ ምናምን ሲባል ሰምታችሁ ታውቃላችሁ። ያ ሰውዬ ይገብሩ ነበራ። ሰዎች የተለዩ ቦታ ውጭ ሀገር የተለያዩ ቦታዎች አጥባሪ ላይ የሚደረገው ያን የልጅ ልጅ ልጅ ልጅ ልጅ የልጅ ምናምን ነው የሚባሉት የእሳቸው ልጅ ልጅ ልጅ ልጅ ልጅ ተብሎ ከዛ በኋላ የሆነ ዱቅ ይላሉ በሆነ ወንበር። ከዛ ህዝቤ መጥቶ ጉልበታቸው ይታሻል፣ በረካውን ይድረስልኝ ምናምን ምናምን ይላሉ። ሰላት አይሰግዱም። አዛን እየተባለ ወላሂ፣ አዛን እየተባለ ቃጥባሪ አብሬት ላይ አይሰግዱም። ያጨበጭባሉ፣ ይቅማሉ። ምክንያቱም ጫት ከቃማችሁ ከወንበራችሁ እንድትነሱ አያደርግም። ይህ ሀቅ የምናውቀው ነገር ነው እኮ ጎረቤት አለን፣ ዘመድ አለን። አጠገባችን ሰፈራችን የሚደረጉ ነገራቶች እናውቃለን። በገሃዱ ዓለም የምናየው ነገር አንተ መተን ልደባብ ሰው አችልም። እንግዲህ ተመልከቱ። አህባሾች ድሮ ድሮ ላይ ኖ ይህ አህባሽ ምናምን የሚባሉ የማያውቁ ሰዎች ናቸው። ፍላገር ገጠር ያሉ ናቸው። እነዚህ ደግሞ ዳዋ ስላልደረሳቸው የእስልምና ጥሪ ቁራንን በደም ሳያውቁ ዝም ብለው እስልምና ስለተቀበሉ ነው። የተለያዩ ቦታዎች ቀበርን እያመለኩ የሚገኙ ያን ነገር ሄዳችሁ ለምን አታስተምሩን ይባል ነበር አይደለ? ብዙ ጊዜ የሱና ውስታዞች የሚተቹበት ያ ነው። ሽርክ ሽርክ አትበሉ። ክፍለ ሀገር ሽርክ ላይ ያው የአዲስ አበባ ልጆች የአዲስ አበባ ልጆች አዲስ አበባ ተወልደው ሰው እኮ ሽርክ ለመስራት ግዴታ ምንድን ነው ሽርክ ላለመስራት ከተማ መወለድ የለበት። ስንት ዑለማ የሚወጣው ከገጠር ነው አይደለም? የተለያዩ ቂራት እራሱ ያለው ገጠር ነው። ይሄ የምንክደው ነገር አይደለም። ወሎ ብትሄዱ የቂራት ቦታ ነው። ስልጤ ብትሄዱ፣ የተለያዩ ቦታዎች ላይ ቂራት የሚሰጡባቸው ቦታዎች ገጠር ላይ። አዲስ አበባ ውስጥ አይሰራም ይላል ታምራት ብሎ የሚገብር የነበረው ሙስሊም ነው፣ መስጅድ ነን፣ ሙስሊም ብቻ ነው አትልም። ሙስሊም ይሄድ ነበር ጠንቋይ ቤት ይሄድ ነበር። እስካሁን የተለያዩ ቦታዎች የሆነ አስፋልት እዚህ ቦታ ላይ እንዲህ ሰው ይሞታል፣ ቀስ ብለህ እንዳ እዚህ ጋር ሰይጣን ዛር አለ ምናምን የሚል መኪና እየነዳ ሹፌሩ ሙስሊም ሆኖ አዲስ አበባ ውስጥ የሉ የተለያዩ ቦታዎች አደባባይ ውስጥ እዚህ ጋር ታርዶለታል ብሎ በዛ ነገር የሚያምን አለ፣ አዲስ አበባ ውስጥ ተቀምጠው አይደለም የተለያዩ ሶሻል ሚዲያዎችን የሚጠቀም ግለሰብ አቦል ጀበል አላህን አዳምን ሲፈጥር ጊዜ እያቦካ ነበር ብሎ የሚዋሽ እነዚህ ግለሰቦች ከሺያዎች ጋር ምንድነው ልዩነታቸው? ሺያዎችም አይ ቲንክ አሊ ያላህ አማካሪ ምናምን ነበር ፍጥረታቾችን ሲፈጥር ጊዜ ብለው ያምናሉ። ሁሉን ሺያዎች አይደሉም። የተወሰነ ሴክቶች አሉ። በጣም ድንበር ያለፉ ሺያዎች አሉ። እነዛ ሺያዎች አላህ ሰማይና ምድር የተለያዩ ነገራቶችንና በሰማይ መካከል ያሉትን ነገራቶች ሲያስገኝ ጊዜ አማካሪው ነበረ ይላል። ዛሬስ አቦል ጀበል አላህን አዳምን ሲፈጥር ጊዜ ሲያሳምር ሲያቦካ ሲጠፈጥፍ የነበረው አቦል ጀበል ነው ይላል። አላህ ከዚህ ሁሉም ጥመት ይጠብቀን። ወንድምና እህቶች አላህ ሐቅን በሐቅነቱ ያሳየን ሙሉ በሙሉ የምንቀበል ያድርገን። ባጢልን በባጢልነቱ ያሳየን ሙሉ በሙሉ የምንርቅ ያርገን። ለዛሬ ይህን ካልኳችሁ በሌላ ቪዲዮ እስከምንገናኝ፣ ሀዛ ወቢላህ ተውፊቅ ወሰላ አላ ነቢና መሐመድ ወአላ አሊሂ ወሰህቢ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ